አሰላም አለይኩም ወረህማቱላሂ ወበረካቱ። ውድ የተከበራችሁ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እኛ ሰላም ነን አልሐምዱሊላ። እንደውም አዲስ ሲሆናችሁ ሰብስክራይብ እያረጋችሁ ቤተሰቡን አበረታቱን። ዛሬ ዮም ጁምዓ ነው። ኢንሻላህ ያው ዮም ጁምዓ ብሎግ አለን የማይቀር ባለ እንግዲህ ያው ቆርሳችንን በገንፎ ጀምረናል። አባትና ልጅ አሉ።

ይህን ይባፋጭ ምን ብላ ብልዓፍ ያበሉላ። እሺ ጉድ ቤተሰቦች፣ ቁርሳችንን በልተን ጨርሰን በመቀጠል አሁን ቤት ነው ማጽደው። ሰዓት ሁለት ሰዓት ነው ገና ስለዚህ ቀድሞ ያለ ቤት ነው ምሰጠው ማለት ነው። እዚህ ጋር ማማዬ እየተጫወተችበት ነበረ። አሁን ሄደች ጓደኞቿ ጋር ማለት ነው። ያው ይህን ማጸዳዳት ነው። እስኪ ሜታ ከላስም ደሞ እንየው። ምኝት አክላፋችም ደግሞ ያው ማሜ በስርዓት አላነጠፈውም፣ ትራሶቹ ማለት ነው። ያው ወደ ቁርስ ስለምሮጥ በጣም ነው የምሄደው እና አዲስ አመት ማሻአላሁ የስራ የስራ ሰዓት ነውና፣ ዝም ብለን ቶሎ ወደ ቁርስ ብለን እሱ ወደ መሄድ እንጂ ወደ ሌላው ፎከስ አናደርግም ማለት ነው። ስለዚህ እዚህ ጋር ልብሱም ምንም አልተሳተረም። እስኪ አሁን ቤታችን እናጽዳ። ከዚህ ወደ የት እናደርሰዋለን? እሺ ውድ ቤተሰቦች፣ ቤቴን አጽድቼ ጨረስኩኝ። እንግዲህ በዚህ መልኩ ይተወሉ ነው። ደርቆ ያንጸባርቃል መሬቱ እንደምታዩት ፅድት አድርጌ፣ አልጋዬን ደግሞ እንደዚህ በስርዓት ረተብ አድርጊያታለሁ። እንደምታዩት ያምራል ሀቂቃ አድርጌ መፈረሻ ሽና ምናምን ምናምን ናቸው እኔ መፈረሻ፣ እቺ ኮንፎርት ነው በነገራችን ላይ ስስ ኮንፎርት፣ ስስ እንደዛ አይነት ነገር አንጡ ነው ያልኩት። ለሙቀት ኮንፎርት ነች። ትራስ ልብስ አራት አለው እንደምታዩት እና እኔ ከኦንላይን እየጠለብኩ ዛ በነበርኩ ሰዓት ነው የመጣሁት። እንደዚህ እኔ ጁማአ ጁምአ ሀቂቃ አልጋ ልብስ አዳድስ ማድረግ ደስ ይለኛል። እንዲሁም ደሞ ትራስ ከአራት ቀን በላይ አልጠቀምም ለምን ፊታችን ወዛም ነው የኔ የሚባልየውም ስለዚህ ብጉር ያሰፋል ማለት ነው። ጁማ ጁማ አንድ እንደዚህ አዲስ ሲሆን አያምርም። ምርጫዬ እንደምትወዱ ተሳረጋለሁ ያምራል። እንደዚህ ቆንጆ አድርገን አጸዳን ከላሳችንን። ከዛ በመቀጠል ሳሎን ሳሎናችን ደግሞ እናሳይ ጭብት ፎህ አድርገን ይሄ ከተነጠፈ ስንቶሩ ግን ማሻላህ በስር ስለሚይዘው አይቆሸሽም። ያ ማለት እግራችንን ማጽዳት ልጆቹን ማጽዳት ነው። ሌላ ምንም የለው። ለነጽህና እንዲቆይ ከፈለጋችሁ ጽዳት ነው። አሁን እኔ ኮምፎርት፣ ይሄ በየሳምንቱ እየቆሸሽ አይደለም። ግን ማማየን ብትሉ እዛ ትወጣም። ጎበዝ ነች። በቃ ትጫወታለች። ስትመጣ አጥብ አድርጌ ነው ማስገባት ዋናው ነገር ጥንቃቄ ነው ጥንቃቄ እንጂ አይቆሽም አሁን እኔ ትራስ ልብስ ስንት ጊዜው ላይ ባሳያቸው አይቆሽም ይሁት ምክንያቱም ማንም የሚፋጋውም ነገር የለም ንጹህ ነው እና አልጋ ልብሳችንም እኔ በቃ መቀየር ደስ ይለኛል አዳዲስ ነገር ያምረኛል ንጽህና ደግሞ ደስ ይላል ከሳምንት በላይ እንደው ያስጠላል እና ስታጥቡ ደግሞ ቀልል ላፍ ላፍ ላፍ አድርጎ መጨረስ ማለት ነው እና ሳሎናችንም እንደዚህ በሚያምር መልኩ ተጸርቷል። ሳሎን ማሻ አላህ መጠነኛ የምፈልገው ነው። ያው ቤት ራሳችሁ ስታሰሩ የምትፈልጉት ነገር ይሆናል ማለት ነው። ይሄ አራት በአምስት ነው። እቺ አራት በስንት ላያ ላይ ማሚ? ይሄ አራት በአምስት ይሄ ደግሞ ሶስት በአራት እና ይውላችሁ አጸዳዳን ጨረስን። ያው ይሄ ብዙ ነገር ይቀረዋል አልተሟላም። ለንጽህና እንኳ ጨረስን። እቃ ቤታችንም እንደዚህ ፏ አድርገን ጨረሰናል። ስለዚህ ከዛ ደግሞ ግቢ እኔ ግቢ ፏ ሲለኝ ደስ የሚለኝ ወታ ሆነ የምሰረው ግቢ ሁላችሁ ደስ የሚል እጽዋት ያለበት ግቢ ነው የሚመስለው። አትክልቱ ማለት ነው ጉራ አይደለም አትክልቱ እንደ እውነት በጣም ደስ ይለኛለ ወደዋለሁ። ለምን በቃ የሆነ ፍርሀን ያደርጋል አይደል? ይሁን አትክልት ስታው እዚህም ሽንት ቤቴን አጸዳድቼ ያድቼ ጨራርሻለሁ። የማማ እዚህ ጋር ከፊት ያደረኩት ሲመጣባት ቱሉ ትቀምጠላለች ማለት ነው። ይውላቸው እና ደግሞ አንድ ነገር ልንገራችሁ፣ ምግብ ሲተርፋችሁ አተርፎ ዋነስ ወፍኔ እንደዚህ በፌስታል አድርጊ፣ አደርግላቸዋለሁ ማለት ነው። ይበላል እንግዲህ። ግባችን እዚህ ድረስ። ጓሮም እንደዚህ ንጹህ ነው አጸዳድቼ ሻሻለ እቃ አዛጋለ እቃ መጨረሻ ላይ ወደዚህች መጣርቄ ተነሱ አጥባለሁ ማለት ነው። እዚህ ጋር ደግሞ ኦኦ እዚህ ጋር ደግሞ ምግብ የምሰራውን ያው ዛሬ የበቅ የበቅ ስጋ ነው የውላችሁ፣ የበቅ ስጋ ነው የበክ ስጋ ነው። ትኩስ ነው። ማሚ በጣት ምትፈልግ ነው። ፍሪጅ የጊደር አለ ግን እንደው ቀይ ወጥ ብዙ ማያስደስት በካብሳ ነው ስሩ የምጠቀመው እንደዚህ ያቀራርባለሁ። ጎ ወደ መቅተፍ። እሺ፣ ውድ ቤተሰብ እንደዚህ ያጣጥብ ያለሁም እዚህ ጋር ደግሞ ስጋዬ ማሻላ ከትፍ ያለውኝ የበግ ስጋ በጣም የሚያምረው ስፕሬስ ነው። እሺ፣ እዩት፣ ደስ ይላል። እና አሁን መብራት ሳይሄድብኝ ቶሎ ነፍጭ እሺ ውድ ቤተሰብ ከታትፊ እቺ ልጅ ነች። እቺ ደሞ ለቀይ ወጥ እንደዚህ ቆንጆ አድርጌ አጭቻለሁ፣ ነው የሚባለው። አልከተፍኩም ስጋዬ እዚህ ከተቀፋል። እዚህ ከተቀፋትም እዛች ጋር አሁን ጥሩ ዘይት እጥዳለሁ ማለት ነው። እዚች ጋር ደግሞ ከሰሌን አያይዣለሁ። መብራት እያለ ለምን በመብራት አትሰሪ የሚለኝ አይጠፋም። በባለፈ በመብራት ቀይ ወጥ ሰርቺ አልጠፈጠኝም። እኛ በክሰል ነው የለመድ ነው ስጋ ይጨሳል። ከዛ እኛ እርሳችን ጥብ እናደርጋለን። ከሳሉ እስከሚፈካ ማለት የውድ ቤተሰቦች ሌላ ምን ደርሳለ የሚለው ቹት ሩዛችን ማሻ አላህ ራህማን። ከዛ በመቀጠል ትልቅ ይወት ማሻላ እንደዚህ እስከሚሆን ድረስ ውሀ አላደረግኩም ማለት ነው። የራሱ ውሀ ነው። ስለዚህ ስናሻው ይጣፍጣል። እንዳለ እንዳነስቦ በቃ ትርስ ብሎ ደስ ይላል። ፍጥጥ አይለም። ሽንኩርት ነሽ ምንድነሽ ምንድነሽ አይታይም። አሁንም ውሃ አላደርግም። እንደምታዩት ስጋው በራሱ ውሃ እዩት፣ ጭንግድ ብሏል። ያያቸውት በስሎ ማለት ነው። ከዛ አስጣሙ ደግሞ የአላህ ከዛ ደግሞ ውሃ ስናደርግ መጨረሻ ላይ በጣም የፈላ ውሃ በረዳ ለምናምን አይደለም፣ ወዳሁን ፈልቶ ጭምር ስናደርገው ቃናውን እንትን እንዳይልብም ማለት ነው። ቀዝቀዘ ውሃ የወጥ ቃና ያጠፋል። እዩት፣ እግሯ ማለት እየተጠቀለለች ነው። እና ይህን ይመስላል። አሁንም አላደርግም፣ ትንሽ እንትክትክ ማለት ነው። ከዛ ትልቁ ስራ ደግሞ የቀረው ምንድን ነው? እቃ ማጠብ ለማጠብ ነው የቀረኝ ዛሬ። ደስ የሚል ጁማአ ነው፣ ሐቂቃ ውሃ አለ፣ መብራት አለ፣ እስካሁን ማሻአላ። ዝናብ ችፍችፍ እያለ ነው። እዛ ጋ እቃዬን አዘጋጅቻለሁ። አሁን ወጤን እከልስና ውሃ ጨምሬ የፈለው ውሃ ላይ ቦይለር ላይ እቃዬን አንዴ ፏርጋ፣ ትንሽ ነች፣ ፏርጌ ወደ ዋናው ፕሮግራም ቡና ማለት ነው። እሺ ውድ ቤተሰቦች እንደዚህ ጉዴ ሰራኝ፣ ልንገራቸው። ስልኬ ባትሪ ዘግቶብኝ፣ ከዛስ ቻርጅ አደረግኩ። የቡናውን አቆላል አላየንም። ስሚላሽ ተነሳ። እዚህ ጋር እጣናችንን ጨስጨስጨስጨስጨስ እያደረግን ከማማዬ ጋር ሀይ ናቸው። ቆይ አዳምጪ። ማማ ቁሚ፣ ቁሚ ልንገርሽ። ቁሚ አሁን ማለት ነው አሁን አዳምጪ ዘሁን ቁርአን ቅሪላቸው። እጅሽ ኖረታች በይ አትፍሪ። ደግሞ ቅሪ አደ ቁጥር አይደለም ቁርአን። ቢስሚላሂ ረህማን ረሂም በይ እሺ። አሊ ጋጋ ባ ቆይ ጎበዝ የሚባለው ኮ ስትቀሪ ነው። በይ ባ ባ እሺ እኮ አቆጠር ቆጣ ላይ እሺ እሺ፣ እና ወደ ቤተሰቦች ማመን እየጠበቅን ነው። ስራችንን ጨረስን። ያው ሸዋረም ቡና ከዛ ሰላት ተሰገደ ቁርአንም ቀራን። አልሐምዱሊላህ ይዘሉ ጅማአ ቀለል ያለ ነው። እዚህ ደርሰናል ማለት ነው። እሺ ወድ ቤተሰቦች፣ ሰዎች ያፈናኔ አባት መጥቷል። ማሻአላህ እንጀራችን ይሄን የመሰለ እንጀራ ተጋግሯል። ወጣችንም አይታችኋል። ወጣችንም ማሜ አባሮ መጥቷል። ሰላም ባላቸው السلام عليكم ጁመአ እንደት ነው? ከእናንተ ተገኛለ። ጁመአ ፈፍክት አላችሁ ወይ? አሁን አቅርባ እንብላ፣ እንብላ። እዚህ ጋር ደግሞ ውዷ ልጃችን ፒስ። እንብላ ቀለማት ነው የቀዳነ። ካባዬ እንጠጣ እንጠጣ። ባጭ ማሻላ ተባረከላ። ይመስላል እንግዲህ የዛሬ ጅምኦ ውሏችን በጣም ደስ የሚል ነበረ። መብራቱም አለ፣ ይሄውም አለ። በቃ ሁሉ ነገር አለ። ደስ ይላል። الحمد لله ሳምንት እስከምንደርስ ጅሙአችንን ኢንሻአላህ ቡናችንን ይመስሉ የዶሮ አይነ ሆኖ ወጥቷል። ምን ጠጣ ምን እና ቡናችንን ጠጣ ነው እንግዲህ፣ ሰብስክራይብ ያደረጋችሁ፣ ኮመንት፣ ሼር ያደረጋችሁ፣ አበረታታችሁ በሌላ ሉ እስከምንገናኝ ባይ